ሰላም ሰላም፣ ጤና ይስጥልኝ የተከበራችሁ ውድ ሀገሬ ልጆች፣ እንዴት ናችሁ? ደህና ናችሁ? እንዴት ሰነበታችሁ? ሁሉ ሰላም፣ ሁሉ መልካም። እግዚአብሔር ይመስገን፣ ሰላም ነኝ። ባላችሁበት ሰላም ያድርጋችሁ፣ እግዚአብሔር ባላችሁበት ይጠብቃችሁ። ሀገራችን ሰላም ያድርግልን፣ ፍቅር ያድርግልን። በየመንደሩ በየሀገሩ የሚሞቱ ወንድሞቻችን እህቶቻችን እግዚአብሔር ለብሳቸው በገነት ያኖርልን። የተራቡትን ፈጣሪ ያብላልን፣ ያጠጣልን የተጠሙትን

እራቆታቸው የሄዱትን እግዚአብሔር ያልብስልን። አሜን። ዛሬ ደግሞ የው በአዲስ ቪዲዮ መጣ። እሱ ምንድን ነው? መርጉግ እሰራለሁ። ባጭሩ በቀላሉ መንገድ መርጉግ እሰራለሁ። አንድ አራት የሚሆን ቀይ ሽንኩርት ከትፌ አድቅቄ በዚህ መልኩ አብስዬዋለሁኝ። በደንብ አድርጌ አብስዬዋለሁ። አሁን ደግሞ ፍሬሽ ቲማቲም እከታለሁኝ።

ሁለት ፍሬ የከተፍኩት እናንተ ያው እንደ ብዛቱ መስራት ትችላላችሁ፣ መስጠት ትችላላችሁ፣ መስጠትም ትችላላችሁ። እኔ ግን እንደዚህ ነው የሚወርደው፣ እንደዚህ ከተፍኩት። ይሄ ደግሞ እስከሚበስል ድረስ እንጠብቃለን ማለት ነው። በደንብ ሙትት ብሎ እስከሚበስል ድረስ እንጠብቃለን። እንዴት ናችሁ ወገኖቼ? ደህና ናችሁ ወይ?

ከዚህ በፊት ብላችሁ የምታበረታችሁኝ እህቶች ወንድሞቼ ከልብ አመሰግናለሁ። እግዚአብሔር የተጠለች በፊ ጨንክሩ ተበረታቱ። በያገሩ ያላችሁ እባካችሁ ራሳችሁ እየጠበቃችሁ ስራችን ስሩ። ለመጥፎ ነገር ለአደጋ ነገር አሳልፋችሁ ራሳችሁ አትስጡ። ሁሉ ነገር በትግስት ይሆናል። ሁሉም ትግስት ነው። በትግስት ሁሉም ነገር ይስተካከላል። እባካችሁ ትግስት ይኖረን። ለሁሉም ነገር ትግስት ሲኖረን ጥሩ ነው።

ያው እንግዲህ አረቦቹ ብዙ ጊዜ በእኛ ላይ ብዙ አደጋ፣ ብዙ ነገር ያደርጋሉ። ግን ቢሆንም ትግስት ካልሆነ ትተን ወደ ሀገራችን የምንሄድበትን ነገር መፍጠር እዛ ህይወታችን ለስደት ብለን ለብር ብለን ወተን ህይወታችንን እንለውጣለን ብለን ወተን መቶ ህይወታችን የባከ ህይወታችን ተሰነካክሎ እስር ቤቱ ገብተን ማቀን እዛ እንዳንኖር ባካቸው ጥንቃቄ አድርጎ አሁን ሳውዲ የምንሰማው በጣም አስከፊው ነገር

ወንድሞቻችን እባካችሁ፣ ወንድሞቻችን በያላችሁበት እየተሰማራችሁበት ምንም ክፉ ነገር ቢያደርጉባቸው አውቃለሁ፣ ይገባኛል። ትግስትን ይከታተናሉ አረቦቹ ከስልት አንዳንዳቸው፣ አንዳንዳቸው ደግሞ በጣም ጥሩ መልካም የሆኑ አሉ። አንዳንዱ ደግሞ ከምግብ አክቶ ከደሞዝ አፍቶ መደብደብን ልክ ቅጣት፣ ልክ ቅጣት

ልክ እንደ ወንጀለኛ ሽዞ አምጥተው እያሰሩ እያስበጉ እየመጡ እየቀጠቀጡ እያሰቃዩ የሚያሰሩ እንዳለ አቃለሁኝ። ግን ትዕግስት ይኑራችሁ። ካልሆነ ካልሆነ ምንም ስቃ ሁን ባለፈ አይታችኋል። አ ዘዴኛው ብላተኛው ጎበዝ ጨንካራ ጀግና ወንድማችን ሲደበደብ ሲቀጠቀጥ ሁሌም ምንም አቻለም።

በጣም ወንጀል ነገር ከመስራት ይልቅ ዘዴ የፈጠረ ማለት ነው። ሰውዬው መቶ ሲደበድበው በሚዲያ አለም ሙሉ ያየው ቪዲዮ ነው። እንግዲህ ይሄን ነው ብላችሁ ነገር የለም። እንደሱ ካልሆነ ድብቅ ካሜራ ቅረጹ። ለህይወታቸው አደጋ እንደዛ ነገር ምኞት የሚከውን እነሱ ሳያውቁ አሁን እሱ ምንም ሰውየው በማያውቀው ሁኔታ እንደዛው ሲያሰቃየው እንደዛው ሲጎትተው ቪዲዮ ነው የቀረጸው ማለት ነው። ቪዲዮ ቀርጦ በሚዲያ አስተላለፈው።

ክሬፕ ሳሪያ ረሻዊ እሱን አየው አስተላለፈው። ልጁ ከዛ አደጋ ተረፈ ማለት ነው። አመለጠ ወጣ። ህዝቡ እንትና ለ እሱ ተያዘ ሰውዬ አሁን ደግሞ ሰሞኑ ደግሞ እዚህ ጋር ደግሞ ይቀታ ነጭ ሽንኩርት ተከታለሁ። ዝንጅብል ና ነጭ ሽንኩርት የተፈጨ ድቅቅ አድርጌ የፈጨሁትን ነጭ ሽንኩርት ተከታለሁን። ነጭ ሽንኩርት ና ዝንጅብል አንድ ላይ አድርቄ ተጥቼው ነው ድቅቅ አድርጌ የፈጨሁት እከታለሁኝ ማለት ነው

ያገደሉ እና ያ ቅጣቱ ያሉኝ ችግሩ ናቸው በሰዎቹ እና ጉዳት አደረሰ። ያው ተያዘ። ሰው መግደል እንግዲህ ሰው የገደለ ይገደላል። ሳውዲ ሀገር፣ የትም ዓለም እኛ ሀገር የምንገዛ ይሄ ህጉ ቢጠነፈር ጥሩ ነው። ይሄም ህግ የእኛም ሀገር ቢሆን ጥሩ ነው። ይሄ ህዝብ እንደዚህ አያልቅም፣ ህጻናቶቹ በየጊዜ እንደዚህ አይሞቱም ብዬ አስባለው። እና አሁን ደግሞ ሰው ገደለ ሰው ገደለ ተያዘ እንዳያችት

በፖሊሶች ታጅቦ መኪናዎች ተይዞ ከተደበቀበት ወጣ ገባ። ፍርዱ ምንድን ነው የሚጠብቀው? ሞት ነው። ወንድሞቹ እባካችሁ ትግስት ይኑራችሁ። ሉነገበትግት አካ ባለንበት ጠብቁ እባካችሁ እና ደግሞ ደግሞ

ማጫወት ማጁን ከትቻለሁ። ማጁን ይሄኛው አንዱ ሙሉውን ከትቼዋለሁ። ቀይ እንዲሆን ስለምፈልገው ከትቼያለሁ ማለት ነው። በደምብ ተቆላልታ ሽታው ልዩ ነው። ወይም ደግሞ እዚህ ጋር ሁሉም አይነት ቅመም እዚህ ጋር ላይ ማጂ አለኝ ማጂ ሁለት ከታለሁኝ። ሁሉንም አንድ ላይ ከተዋለው ማለት ነው። ከዛ በኋላ ዋህደዋለሁ። በጣም ለጥናት አለው።

አሁን ደግሞ የምንከታለን እዚህ ጋር ዶሮ አጥብሼ አዘጋጅቼ ወንፊት ነገር አድርጌ ውሃውን ደግሞ እንዲወርድ እዚህ ጋር አድርጌዋለሁ። ደግሞ ይሄን ከትና በደንብ ጋውላላው። ሌላ ነገር አልከትም፣ እኔ የምከተው ካሮትና ድንች ብቻ ነው። እነሱ ስለማይወዱ ማለት ነው። ይሄን አንድ ላይ አጥብስ አደረጉ አደርገዋለሁ አንድ ላይ አዋህደዋለሁ ማለት ነው። እንደዚህ አድርጌ አዋህደዋለሁ። እዚህ ጋር ደግሞ

ክርኩም ኩርኩማ አርጌ ያለሁኝ ቅድም አላረኩም ነበረ። አሁን አርጌበታለሁ። ትንሽ ክርኩም እርድ ነው እርድ ማለት ነው። እርድ አረኩበት አሁን። በደንብ አርጎ ጥብስ ተብሎ ውሃው እስከሚከፋ ድረስ እንከድለውና እንተዋዋለን ማለት ነው።

ደግሞ በደንብ አድርጌ ጥብስ አድርጌ ኦቅላልቸዋለ። እዚጋ ላሳየኳችሁ ነገር ምንድን ነው? ሌሞን ከባ አረኩበት፣ የደረቀው ሌሞን ማለት ነው። ከዛ የፈላ ውሃ አፈልተን ውሃ እንከትበታለን፣ የፈላ ውሃ ነው የማረግበት። ጨው ካነሰው ደግሞ ጨው፣ ምናልባት ስለማጅ ስለከተኩበት ጨው ካነሰው ጨው እጨምራለ። ውሃ እንደ አስፈላጊነቱ እንደ ብዛቱ ክተቱ፣ ውሃ እንዳያንስባችሁ፣ ድርቅ እንዳይል።

መርጉግ ደግሞ ለስለስ ስትል ነው ደስ የሚል። እንደዚህም በለስለስ ሲል ለመበላት ደስ ይላል። አሪፍ ነው። እንደ ቤቱ ነው። ከዚህ በፊትም ሰርቼዋለሁ። ቪዲዮ ገብታችሁ ተመልከቱት። በጅንጃል ኮሳ የተለያዩ ነገሮች ትከቱበታላችሁ። እኔ ደግሞ አሁን ህሽብንትና በቅዶኒ እስክጥፍ አርጌ እከትበታለሁ። እኔ የምሰራውን ደግሞ አሁን እዚህ ጋር ይሄ ኮብዝ ነው ይሄ ዳቦ ነው የምሰራው ማለት ነው። ይሄ ትልቁ ዳቦ ኮይታለ

የትኛውም ሱፐርማርኬት ወይም ደግሞ ጀሚ አለ ማለት ነው። ይሄ ነው የምከተው። ግን እናንተ ራሳችሁ ዱቄቱን አውክታችሁ ጋግራችሁ መስራት ትችላላችሁ። ይሄንን ማለት ነው። ይሄ ራሳችሁ ቤት ውስጥ ጋግራችሁ መስራት ትችላላችሁ። ቤት ውስጥ ከሌለ ማለት ነው። በዱቄቱ በቡኒ ዱቄትም ነጩም ዱቄት ከሆነ ጋግራችሁ መስራት ትችላላችሁ ማለት ነው። እና ይሄን ይመስላል። አሁን ደግሞ እንከድለዋለን። በደንብ ይመስላል እላችኋለሁ። ሀሳቤን አልቋጨሁም። በሌላ ቪዲዮ

ዝም ብዬ በሌላ ቪዲዮ አለ ምግብ የሚሆን ምንም ይመጣለሁኝ። ስለ ስደተኞች ባካችሁ ራሳችሁ ጠብቁ። እንግዲህ ለወንድማችን ስሩ ያቅልልለት የሞት ፍርዱን እንግዲህ ግዴታ ነው። ሰው የገደለ የትም ቢሆን ይገደል ይሙት። ምክንያቱም ወንጀል ባጠፋው ጥፋትን ሰው ባይገልም ወንጀለኛ ነው። ስለዚህ የገደለ ይገደል።

የሀገራችን ህግ እንደዛ ቢጠነከር ጥሩ ነበር አሁን እዚህ ጋር ደግሞ ምንድን ነው መሰላችሁ ይሄ ጥቁር ጥቁሩ ወረቅ ነው ወረቅ ከትችበታለሁ ቅድም ሳላሳያችሁ ይኸውላችሁ ይሄ ይታያላ አያችሁ እኔ ፍሬሹ ነው የከተትኩበት ፍሬሹ ትንንሾቹ ናቸው ፍሬሹ ነው የከተትኩበት ተሽንኩርቱ ጋር አብሬ ነው ያቁላላሁት አያችሁ ይሄ ምንድን ነው እንዳትሉ ነው ቅድም ረሳሁት ሳልነግራችሁ ያው ይታያል አሁን እዚህ ጋር አይወላችሁ

ፍሬሽ ሆኖ ነው የከተትኩት። እናንተ ከሌላችሁ ደረቁም ክተቱ እና ደግሞ ይሄ ሎሚ ደግሞ የተፈጨውም ከትች። ያለው ቅድም ከቅመሞቹ ጋር የተፈጨው ትንሽ አርግ ያለሁኝ እና እላችኋለው። እንደዛ ነው። እባካችሁ እህቶቼ፣ ያላችሁበት ሕጻናቱ የምትይዙ ሕጻናታችሁ በደንብ ያዙ፣ ጥንቃቄ አድርጉ።

ሽንት ቤት ከፍታችሁ ውሃ የሞላ ህጻናቶች ካለው የሞላ ውሃ አስቀምጣችሁ በባልዴን ልጆች እዛ እንዲገቡ አታድርጉ። ጥንቃቄ አድርጎ። ስደት እንግዲህ ብዙ ፈተና ታሳየናለች። ፈተናው እንለፈው። እግዚአብሔር አምላክ ለሀገራችን እስከሚያበቃ እንተድነዋለን። ከዛ ደግሞ ሲበስን እንገናኛለን። መጨረሻ ድረስ ተከታተሉ።

አሁን መርጉጋችን ደርሶልናል። በስሏል፣ ዶሮውንም በስሏል፣ ድንቹን በስላል፣ ሁሉም ነገር በሰለ። ስጋው እንደዚህ መብሰል አለበት። አሁን ደግሞ የሁላቸው እኮ ብዛችን እዚጋለ እና ዳባችን በዚህ መልኩ ቆርሼዋለሁ። አሁን ደግሞ እንደዚህ እንከታለን። ውሃ እንዳያንስባችሁ እንዳይደርቅባችሁ፣ ለስለስ ማለት አለበት።

የምታውቁ ታውቃላችሁ። ያው እንግዲህ አንዳንዴ በብዙ አይነት መልኩ ግን ሰራዋለን። እኔ ደግሞ በዚህ መልኩ ሰርቼዋለሁ። እኔ ደግሞ ወደ ውስጥ ወደ ውስጥ እንደዚህ ገፋ ገፋ እናደርገዋለን። ከዛ ደግሞ ሌላውን እንጨምራለን። ሲደራረብባችሁ፣ በመሀል ደግሞ ውሃም አይደርስላችሁ ይሆናልና ከዛ ወደ ውስጥ እያስገባችሁ እንትን ማለት አለባችሁ ማለት ነው። ሌላውን መጨመር ከላይ

በላይ በላይ እንዳትጨምሩ እንደዚህ አንዱን ወደ ውስጥ ያሳገፋ ከላይ ደግሞ እሱን ታዲያ ተለያይቶ ይገባል። ውሃው ይርሳል ማለት ነው። እና ጨርሰን ስራውን ለመብላት ተዘጋጅቷል ማለት ነው። እንዳልኳችሁ ይሄን ኮብዝ ጋር የላችሁ ቤት ውስጥ መጋጋት ትችላላችሁ። ዱቄቱ ካላችሁ ችግር የለውም። ስራው እንዲ ይበዛል እንጂ ይህ ስራ ያቃልላል።

ያ ደግሞ ስራ ይበዛበታል። ትንሽ አውክቶ መጋገሩ ምን ማለቱ ትንሽ በዛ ይላል ስራው። በዚህ መልኩ እንደዚህ ነው፣ ገልበጥ ገልበጥ እናደርገዋለን። በደንብ ለስለስ እንደሌለን። ከዛ ደግሞ እንደዚህ ይሄንን እንትኑ ሎሚው እናወጣዋለን። ምክንያቱም እንዳይሰባበር በኋላ ከላይ እናደርገዋለን ማለት ነው።

ሁሉንም ረስቼዋለሁ። አንዱ ሁለቱ የት ሄዱ? የት ገቡ? የት ናችው? ንውጡ እንዳይሰባበሩብን። ከተሰባበሩ እንትኑ ያበላሽብናል፣ ጣሙ ያበላሽብናል። ቆይ ማንኪያ ላምጣ፣ እንደማንኪያ ላውጣው። አንዱ የት ነው? ሁለት ሶስት ነው የከተትኩት፣ ግን ብቻ በተገኘ ሰዓት ይወጣል እሱ፣ ችግር የለውም።

አሁን ደግሞ ይሄ ምን እናደርጋለን? ክድን እናደርጋውና ይበስላጫው እንዳያንስባችሁ፣ እየከደናችሁ እያያችሁት፣ እየከደናችሁ እያማሰላችሁ እያያችሁት። አሁን ደግሞ ጨርሰነው በዚህ መልኩ በቅዶን ሳረግበተና ከላይ አጠፈዋል ማለት ነው። ቂቤ ካላችሁ ቂቤ አድርጉበት። የኔዎቹ ዘይት ነገር ብዙም አይጠቀሙም እና አልቆልናል ማለት ነው። ጨርሰነል